ለሞት ድግስ የተጠራው እንግዳ ዝግጅት መላኩ ብርሃኑ። እሁድ ሐምሌ 20 1989 ዓ.ም ምራት የፀሐይዋ ግለት አናት የሚበሳ እስኪመስል ድረስ ከሯል። ሎትሮ የሰው ግርግርና የመኪና ትርምስ የማይለየው የቦሌ መንገድ እለተ ሰንበትን ቀዝቀዝ ብሎ እያሳለፈ ነው። ከመንገደኞቹ አብዛኞቹ ሙቀቱን ይታደጓቸው ዘንድ ከላይ የደረቡትን ጃኬት ወይም ኮት ነገር አሊያም የያዙትን መጽሐፍ ወይም ቦርሳ ከትከሻቸው ከፍ አድርገው ራሳቸውን ከልለዋል። አልፎ አልፎ በመኪና መንገድ ጠርዝና መሃል ላይ የተተከሉት የጽድ ዛፎች ጊዜ እየጠበቀ ሽው የሚለውን ደረቅ ንፋስ እጅ እየነሱ ያሳልፉታል። ዝናቡ መውጫ መግቢያ ያሳጣል በሚባልበት የክረምቱ አጋማሽ የፀሐዩ እንዲህ ክርር ማለት አብዛኛውን ሰው ያስገረመው ይመስላል። ወደ ቦሌ ዓለም አቀፍ አየር ማረፊያ በሚወስደው አስፓልት የቀኝ ጠርዝ ላይ ከተሠራው ማጂክ ፕሬስ ተብሎ ከሚጠራው ቤት የሚወጣው ደረቅ ቆሻሻ የሚጣልበት በግምት ከ200 ሜትር የማይልቅ እረዝማኔ ያለው ሜዳ አለም የአካባቢው ሰዎች አባ መንገሻ ሜዳ ብለው ይጠሩታል። ዙሪያው የአሰራር ጥበባቸው ዐይን የሚማርክ ውበት ባጎናጸፋቸው መኖሪያ ቤቶች ተከቧል። መሃሉ ላይ ያለው ውስጡ ምንም ያልተሠራበት የግንብ አጥርም ጐልቶ ይታያል። ቦታው የተያዘ መሆኑን ለማመላከትም ይመስላል ዛሬ ጎንና ጎኑ በተሰሩት ዓለም ሕንፃና ፍሬንድሽፕ የገበያ ማዕከል የመኪና ማቆሚያ ሆኗል። አስፓልቱ ጠርዝ ላይ ሆነው ሲያዩት ቁልቁል የተዘረጋው ሜዳ አንዳንድ ቦታ ተከምረው፣ አንዳንድ ቦታ ተበታትነው በተጣሉ የብርቱካንና ሙዝ ልጣጮች፣ የተለያዩ ቀለማት ባላቸው ፌስታሎች ፌስታሎችና ወረቀቶች በተሰበሩ ጠርሙሶች፣ በደረቅ የሳር ጉዝጓዝ፣ በአሮጌ ጨርቆችና ልዩ ልዩ ቁሳቁሶች ተቦልቷል። ከተለያዩ ቤቶች ከሚወጣው ቆሻሻ ጋር የሚጣለውን እቃ በመምረጥ ለቆርቆሮ ያለሽ ነጋዴዎች ከሚሸጡ የአካባቢው ጎዳና ተዳዳሪ ሕፃናት አንዱ ቀንም ሌትም የማያወልቀውን እዚህም እዚያም የተቀደደ አሮጌ ሱሪና አዳፋ ሹራብ እንደለበሰ በሰንበት ቀን ከተጣለው ቆሻሻ ጋር ተቀላቅሎ የመጣ ደህና ነገር አገኝ እንደሆን ብሎ ያንንም ይህንንም የቁሳቁስ ክምር እየጫረ አካባቢውን ይማትራል። ድንገት አጠገቡ ካለ ጠባብ ረግረጋማ ቦይ ውስጥ ብቅ ብሎ የሚታይ ዕቃ የያዘ የሚመስል ጆንያ ነገር ላይ አይኗረፈም። ውስጡ ምን ይዞ ይሆን? ሊያገኘው የሚችለውን ዕቃ በማሰብ በጉጉት ጠጋ ብሎ ተመለከተው። ለማረጋገጥ ጎንበስ ብሎ አትኵሮ አየው። በነጭ የፕላስቲክ ገመድ የተሸበበውን የጆንያ አፍ አልፎ በመውጣት በከፊል ታጥፎ የተሠራና ላዩ ላይ ያለው ቱታ መሰል ልብስ ተቀዶ እርቃኑን ያጋለጠው ጥቁሩ የሰው ጉልበት ሲያይ ወጣቱ ዐይኑ በድንጋጤ ፈጠጠም። ወዲያው ፊቱን አዙሮ በሩጫ ዳገቱን ወጣም። ወደ አስፋልቱ ዳር አካባቢ ቆሞ ላገኘው አንድ ሰው ቁና ቁና እየተነፈሰ ሁኔታውን ነገረው። ኧረ ዚያ ጋ አንድ ሰው ጆንያ ውስጥ ተከቶ ተጥሏል። ሞቶኖ መሰለኝ። በጣቱ አቅጣጫውን ለግለሰቡ ከጠቆመ በኋላ ለጥያቄው የተሰናዳውን ሰው ጊዜ ሳይሰጠው እግሪያው ጪም ብሎ ተፈተለከም። በስራ ቀናት ተሰረኩኝ፣ ተደበደብኩኝ ሰደቡኝ ዛቱብኝ፣ የሚለው አመልካች ሲወጣ ሲገባ የሚውልበት የወረዳ አሥራ ሰባት ፖሊስ ጣቢያ የታሰረ ዘመዳቸውን ለመጠየቅ ከመጡና በእጃቸው ምናምን ቋጥረው ተራ እስኪደርሳቸው ከሚጠብቁ ጥቂት ሰዎች በስተቀር ዛሬ ብዙ ባለ ጉዳዮች አይታዩበትም። ሰንበት ነው። የዕለቱ ተረኛ የመረጃ ሠራተኛ ጠባብ ቢሮ ውስጥ እንደ ተቀመጠ በእስክርቢቶ ጠረጴዛውን ይቆረቁራል። እንዲህ የቆረቆረ ባለበት ቅስፈት ክርር ያለው የስልክ ድምፅ የጠባቡን ቢሮ ጸጥታ አደፍርሶ ከሩቅ ሐሳብ መለሰችው። ወረዳ ዐሥራ ሰባት ፖሊስ መረጃ አለ። እጀታውን ጆሮ ላይ ለጥፎ ጎርነን ባለ ድምፅ፣ ከወዲያኛው ማዶ ግራ የተጋባት ሰው ድምፅ ይሰማል። ፖሊስ ጣቢያ ነው? አዎ፣ ነው። ማን ልበል? ድምፁን ከፍ አድርጎ ጠየቀም ተደረገም። በተወሰኑ ደቂቃዎች ውስጥ ደማቅ አረንጓዴ ቀለም ያላት ባለ አንድ ጋቢና ፒካፕ ፖሊስ መኪና አራቱንም የፍሬቻ መብራቷን ብልጭ ድርግም እያደረገች አንድ መርማሪ ሬዲዮ መገናኛ የያዘ ተረኛ መኮንንና ተወርዋሪ ፖሊስ ጭና ከግቢው በፍጥነት ወጣች። ሰዓቱ ወደ ስምንት ሰዓት ተቃርቧል። በመንገዶች ላይ ብዙ የትራፊክ ጭንቅንቅ አልነበረም እና ቦታው ለመድረስ ከስድስት ደቂቃ የበለጠ ጊዜ አልፈጀባቸውም። ለፖሊሶቹም ጥቂት የአካባቢው ጎዳና ተዳዳሪዎችና ተላላፊ መንገደኞች አስፓልቱ ጠርዝ ላይ ቆመው ሜዳውን ቁልቁል ይቃኛሉ። ወደ አስክሬኑ ተጠግቶ የቆመ ማንም የለም። የፖሊስ መኪናው በመጣበት ፍጥነት መኪናዋን ከኮርነሩ ጋር አስታኮ አጠገባቸው አቆማት። ሰዎቹ ፖሊስ መድረሱን ሲያውቁ ገለል ገለል ማለት ጀመሩ። መርማሪው ፖሊሱና ተረኛው መኮንኑ አስክሬኑ የታለ ብለው ጥያቄ አቀረቡ። ከተሰበሰቡት ሰዎች ዘለግ ያለው ያውና ቦዩ ሥር ያለው ጆንያ ይታያቸዋል ብሎ በጣቱ ጭምር ቦታውን አመለከታቸው። ጊዜ አላጠፉም። ፈጠን ፈጠን እያሉ ተከታትለው ወደ ቦታው አመሩም። ሳርና የተለያዩ ቅጠላ ቅጠሎች ዳርዳሩን በሸፈኑት አነስተኛ መጠን ያለው ውሃ ያቆረ ቦይ ውስጥ ግማሽ የቀኝ ጎኑ ገብቷል። ጆንያ ውስጥ በጭንቅላቱ ስለተከተተ ከጉልበቱ በታች ያለው የታጠፈ የእግሩ ክፍል ይታያል። ኩርምት ብሎ የተኛ ሰው ይመስላል። በትክክል አስክሬን መሆኑን የተገነዘቡት ፖሊሶች አንዳንድ ነጥቦችን በማስታወሻ ደብተሮቻቸው ላይ መከተብ ጀመሩ። በእነሱ በኩል መጠናከር የሚገባው ሪፖርትና ማስረጃ ካሰባሰቡ በኋላ ጠለቅ ያለ ምርመራ እንዲካሄድበት አስክሬኑ በነበረበት ሁኔታ እንዳለ ለበላይ አካል ሪፖርት እንዲደረግ ተስማሙና ተረኛ መኮንኑ የያዘውን የእጅ መገናኛ ሬዲዮ መክፈቻ ተጭኖ ወደ አፉ አስጠጋም። የወረዳ አስራ ሰባት ፖሊስ መረጃ በቦታው ካለው ተረኛ መኮንን እሽታ የበዛበት የሬዲዮ መልእክት ተቀብሎ

በወረዳ አስራ ሰባት ቀበሌ ሃያ ክልል ወደ ቦሌ አየር መንገድ በሚወስደው ጎዳና አባ መንገሻ ሜዳ ተብሎ ከሚጠራው ቆሻሻ መጥያ ቦታ ለጊዜው ማንነቱ ያልታወቀ የአንድ ግለሰብ ሬሳ በውሃ መውረጃ ቦይ ውስጥ በጆንያ ተከቶ ተጥሎ ተገኝቷል። በቦታው ላይ አስፈላጊው ጥበቃ እየተካሄደ ሲሆን፣ ከአካባቢው ሰዎች ሊገኝ የሚችል ፍንጭና መረጃ እየተሰበሰበ ነው ሲል የመረጃ ሰራተኛው ለከተማው ፖሊስ ኮሚሽን መልእክቱን አስተላለፈም። ቁጥራቸው የበዛ የስልክ ጥሪዎች በየደቂቃው በሚሰማበትና ከየቦታው የሚተላለፍበት የመገናኛ ሬዲዮ መልእክቶች 24 ሰዓት ፋታ ሳይሰጣቸው በሚስተናግድበት የአዲስ አበባ ፖሊስ ኮሚሽን የመረጃ ክፍል ሰፊ ቢሮ ውስጥ በስራ ላይ ከነበሩት የመረጃ ሰራተኞች አንዱ የወረዳውን ፖሊስ የስልክ ሪፖርት ከተቀበለ በኋላ ወዲያው ጉዳዩን ማወቅ ለሚገባቸው ክፍሎች በመገናኛ ሬዲዮ ገለጸም። በአዲስ አበባ ከተማ የሚፈጸሙ የነፍስ ግድያዎች፣ የከባድ ዝርፊያና ኢኮኖሚ ነክ ወንጀሎችን የሚያጣራው የአዲስ አበባ ፖሊስ ኮሚሽን ወንጀል ምርመራ ክፍል አባሎች ከመረጃው የተሰጣቸውን መልእክት በመቀበል ወደ ተባለው ቦታ ለመንቀሳቀስ ዝግጅታቸውን አጠናቀዋል። የአስክሬን ማንሻ ስትሬቸር፣ በወንጀሉ ቦታና በአካባቢው የሚገኝ ጥቃቅን መረጃዎችን የሚሰበስቡ ሁለት የፖሊስ ፎቶግራፍ አንሺዎችና የአሻራ ምርመራ ባለሙያዎች ከአንድ የዕለቱ ተረኛ መርማሪ ፖሊስ ጋር የጫነችው ባለሸራ ላንድ ክሮዘር የፖሊስ መኪና አፍንጫዋን ወደ ቦሌ መንገድ ዘቅዝቃ የአደጋ ሳይረኗን እየነፋችና አናቷ ላይ ያለውን ቀይ መብራት ቦግ ልም ቦግ እያደረገች ቁልቁል ከነፈች። የአካባቢው ሰው ከየቦታው እየተጠራሩ ሜዳውን ከበውታል። ፖሊሶቹ ወደ አስክሬኑ ማንም እንዳይጠጋ እየተከላከሉ ነው። በቦታው የሚያልፈው መንገደኛም እርስ በርሱ ይጠያየቃል። ምንድነው ነገሩ? ማንገሎት ይሆን? እባክህ ለመሆኑ አስክሬኑ ነው የታለ? የሚታወቅ ሰው ነው እንዴ? ሁሉም በየፊናው ይጠይቃል። ለጥያቄዎቹ ሁሉም የየራሱን መላምታዊ መልስም ይሰጣል። ጠያቂ የነበረው ድጋሚ ተጠያቂ መልስ ሰጪም ይሆናል። እየተበራከተ የመጣው ሰው ተሰብስበው ሁኔታውን ለማየት በጉጉት ይጠብቃል። ከሩቅ የሚሰማው የማያቋርጥ የሳይረን ዋይዋይታ እየቀረበ መጣና የሁሉንም ዓይን ድምፅ ወደመጣበት መጣበት አቅጣጫ እንዲያተኩር አደረገም። ቀይ መብራቱን ለይታ አስቀድማ ብቅ ያለችው አረንጓዴ የፖሊስ መኪና አፍንጫዋን ተክላ ቁልቁለቱን ተንደረደረች። አባዲና መጣ። ከተሰበሰቡት መካከል በዕድሜ ገፋ ያሉት ግለሰብ ያጠገባቸው ለቆሙ ነጠላ የለበሱ ወይዘሮ አሾካሾኩም። በተለያየ ምክንያት የሞቱ ሰዎች አስክሬን እያነሳ ጉዳዩን የሚያጣራው ፖሊስ አባዲና ይሉታል ብዙዎች በድሮ የፖሊስ መኮንኖች ማሰልጠኛ በአባዲና ኮሌጅ ስም። መኪናዋ አጠገባቸው ስትደርስ ሁሉም መንገዱን ግራና ቀኝ ለቀቅ ለቀቅ ማድረግ ጀመሩ። ከኋላ የተቀመጡትና ጋቢና የነበሩት ሁለት ጋውን የለበሱ ባለሙያዎችና አንድ መርማሪ ፖሊስ ለስራቸው የሚያስፈልጋቸውን መሳሪያዎች በእጃቸው እንዳንጠለጠሉ ዱብ ዱብ ብለው ከመኪና ወረዱ። በቀጥታም በቦታው በነበሩት የወረዳው ፖሊስ አባላት እየተመሩ ወደ ተባለው አስክሬን ተጠጉ። የተሰበሰበው ሰውም ካለበት ቦታ አንድ ሁለት እያለ የሚደረገውን ለማየት ጠጋ ማለት ጀመረም። የፎቶግራፍ ፎቶግራፍ ባለሙያው ካሜራውን በማውጣት ካስተካከለ በኋላ በጆንያው ላይ የኮድ መለያ ምልክት በማስቀመጥ ከያቅጣጫው ፎቶግራፍ ማንሳት ጀመረም። አሁን አሻራ ለማንሳትና አስክሬኑን በትክክል በፎቶግራፍ ለመቅረጽ ሟች ከጆንያ ውስጥ መውጣት አለበት። በዚህ በኩል ምናልባት ከተሰበሰቡት ሰዎች የሟችን ማንነት ሊለይ የሚችል ስለሚኖር ፊቱን ገልጦ ለሁሉም ግልጽ እንዲሆን ማድረግ አስፈላጊ እንደሆነ አምኖበት ነበረም። መርማሪ ፖሊሱም በስፍራው ያሉ ፖሊሶች ተባብረው ጆንያውን ከቦዩ በማውጣት የተዘጋጀው ስትሬቸር ላይ አስቀምጠው ወደ ገላጣው የሜዳ መሃል ወሰዱት። በነጭ የግሉኮስ ቀጭን ቱቦ የተተበተበው ጆንያ ተፈታም። ማን ይሆን የሚለው ጥያቄ በአእምሮ ተሰንቅሮ የማየት ጉጉቱን ያባሰበት የአካባቢው ሰው እየተገፋፋና አንዱ ትከሻ ላይ እየተንጠራራ በአስክሬኑ ላይ አተኮረም። ፖሊሶቹ ጆንያውን ሙሉ በሙሉ ሲያወልቁት አስክሬኑ ግልጽ ሆኖ መታየት ጀመረም። አሮጌና እዚህም እዚያም የተቀደደ ሰማያዊ የሥራ እስከ ቀበቶ ማሰሪያ ድረስ አጥልቋል። የቱታው እጅጌና ከቀበቶ በላይ ያለው ክፍል ወደ ኋላ ተንዘርፍፏል። የሟች እጅ ወደ ኋላ በቃጫ ገመድ ታስሯል። ከባለውም ፊቷ ነጭ ጉርድ ካኔቴራ ውጪ ያለው በገመድ የተጠፈረው እጅ ተሰርስሮ ደም አግቷል። ፊቱ ባሮጌ ማዳበሪያ ተጠቅልሏል። ማዳበሪያው ተነሳም እንደገና ከስሩም ባሮጌ የጋቢ ቅዳጅ ተሸፍኗል። ወሬውን እያየ ያለውም ሰው ፖሊሶቹም ፊቱን ለማየት ያላቸው ጉጉት ጨመረም። ባለሙያው ቀስ ብሎ ጨርቁን ገለጠው። አብዛኛው ሰው ፊቱን በእጁ ሸፍኖ አማተበም። እይታው የዘገነነው ደግሞ ፊቱን አዙሮ ወደ ኋላ አገለላለም። በረጋ ደም የተበከለው የሟች ገጽ በከፊል ይታያል። ጸጉሩ ሉጫ ነው። እየም ያለ ቆዳ፣ ሞላ ያለ ፊት አለው። በግራ በኩሉ ከቅንድቡ አካባቢና ወደ አገጩ ግድም ሦስት ቦታዎች ላይ በስለት ነገር የተወጋ ጥልቀት ያለውና ደም የረጋበት ቁስል ይታያል። የተወጋባቸው አካባቢዎች አብጠው በልዘዋል። አይኑ ተከድኗል። ሟች እጆቹ ከታሰሩበት ገመድ ከተላቀቁ በኋላ ጓንት ያጠለቀው የአሻራ ባለሙያ የተቆለፉትን የአስክሬን ጣቶች በእጁ ፈልቅቆ አሻራ ለማንሳት ዘረጋቸው። ጠጋ ብሎ ጣቶቹን ተመለከተና ጭንቅላቱን ግራና ቀኝ ነቀነቀም። መርማሪው ፖሊስ በጥያቄ አይን አየው። ለመሆኑ ሟችን ማን ገደለው? የተወደዳችሁ አድማጮቻችን፣ ለሞት ድግስ የተጠራው እንግዳ ክፍል አንድ ተጠናቀቀ። ክፍል ሁለትን ሳምንት ይዘን እንቀርባለን። ዕለተ ቅዳሜ ደስ የሚላችሁ እንዲሆን እመኛለሁ። ግርማ ፍሰሃ ነኝ።